ማሻአላህ ሙስሊሞች እጅግ የሚያስደስት ዜና ነው ይዤላችሁ የመጣሁት። በደንብ ሼር ኮፒ ሊንክ ሪፖስት ይፈልጋልና በደንብ አድርጎት እስከ መጨረሻው ተከታተሉኝ። በኢትዮጵያ ውስጥ መስጂድ የሌለበት አዛን የማይደረግበት ከተማ አክሱም ነው አደለ? ሁላችንም የምናውቀው። ከዛ በመቀጠል ደግሞ እቺ ከተማ ነች፣ ላሊበላ ትባላለች። ከላሊበላ በአቅራቢያ የምትገኘው እጅግ በጣም ታሪካዊቷ ከተማ ጋሽና ላይ መስጂድ የመገንባት ስራ ተጀምሯል። አዛን ለማስደረግና ሙስሊሞች መስገጃ ቦታ እንዲያገኙ ትልቅ እንቅስቃሴ እየተደረገ ነው። መስጊድ መገንባቱንም ተግባራዊ ማድረግ ጀምሯል። ከላይ ቪዲዮ ላይ እንደምትመለከቱት ይህንንም እያደረገ ቦታው ድረስ ሄዶ እያስተባበረ የሚገኘው ይሄ የእስላም ጀግና ነው። ሁላችሁም ታውቁታላችሁ። በሚዲያው ዘንድ ሙስሊሞች በተጨቆኑበት ቦታ ሁሉ እየሄደ ለሙስሊሞች ድምፅ የሚሆን ያልተነገረለት የእስላም ጀግና ነው። አግዙት አበረታቱት። እጅግ በጣም ጉልበት ይፈልጋሉ። እጅግ በጣም እገዛ ይፈልጋሉ። እርብርብ ሊደረግ ይገባል። በሱ አካውንት ገብታችሁ አካውንቶቹን እየለቀቀ ነው። የስራውን ሁኔታ በቪዲዮ እየለቀቀ ነውና በደንብ አግዟቸው። ይህ ቪዲዮ አቅም ይፈልጋልና በደንብ ሼር፣ ኮፕሊንክ፣ ሪፖስት እያደረጋችሁ አዳርሱት። ምድር በሙሉ መስገጃችን ነው። ሁሉም ቦታ መስጊድ ይገነባል። ሁሉም ቦታ አዛን ይባልበታል። ማሻአላህ ያለችው ኮሜንት አስቀምጡ። በደንብ ሼር፣ ኮፕሊንክ፣ ሪፖስት እያደረጋችሁ አዳርሱት። ለምንድን ነው ቁርአን ሲሆን ቶሎ ላይ ካድርጋችሁ ቪዲዮ ነው የምታሳልፉት? ሼር ኮፕሊንግ ሪፖስት እያደረጋችሁ ቪዲዮን ብትጨርሱት እና ለብዙ ሙስሊሞች ቢደርስ ምን ችግር አለው? ችግር አለው። ከጀነት ገቢዎች መካከል እሱ ከጀነት ገቢዎች መካከል የመጨረሻ ድሃ ምናጢ ድሃ ለማለት ራሱ በጣም ከባድ ነው። መናጢ ድሃ የሚባለው እኮ የሆነ ሊቪል አለው አይደል? ሊቪል ተሰጥቶት እኮ ነው ይሄ በጣም የመጨረሻ ነው የተባለው። ዓለማችን ላይ ካሉ ድሃዎች እኮ የመጨረሻ ድሃ የሚባለው በሱ ልክ መገመት ትችላላችሁ። ጀነት ላይ ካሉት ሰዎች የመጨረሻ ድሃ የሚባለው ምን ያህል ሀብት እንዳለው ታውቃላችሁ? የመጨረሻ ድሃ ለዚያው ተቃጥሎ ከስሎ የወጣ ማለት ነው። በደንብ ተቃጥሎ ረጅም ዓመታት ብዙ ምዕተ ዓመታትን ተቃጥሎ ነው የወጣው። ከወጣ በኋላ ፍጹም ድሃ። ጀዛኩሙላሁ ኸይር፣ አመጣችሁልኝ። ፍጹም ድሃ ነው የሚባለው። ይሄ ደግሞ ከጀነት ሰዎች መካከል የፍጹሞች ፍጹም ነው የመጨረሻው ድሃ ነው። ተግባባን። ይሄ የመጨረሻ ድሃ የሚባለው ሐዲት ላይ ሲነገረን ያስመኛል እኮ ማለት። አላህ ሱብሐነሁ ወተዓላ ጀነትን ከፍተኛው ማዕረግ ካገኙት መካከል ያድርገንና ወላሂ፣ ከዱንያው ህይወት ጋር ስታመዛዝን ያስመኛል ያንን የተነገረው ነገር የፍጹሞች ፍጹም የሆነው ምን ያህል አለው ሲባል አሁን ዱንያ ያለችበትን ንብረት በአጠቃላይ ሰብሰብ አድርገህ አስራ አንድ እጥፍ አለው። አሁን ዱንያ ላይ ያለውን ንብረት በአጠቃላይ ሰብሰብ አድርገህ ይህን አስራ አንድ እጥፍ ነው ያለው። አስባችሁታል? አስራ አንድ እጥፍ ማለት እና ምን ልላችሁ ፈልጌ ነው የጀነት ነገር። ለዚያውም ደግሞ ያኛው እንዴት አድርጎ ጀነት እንደሚገባ እስኪ ልንገራችሁ። እንዴት አድርጎ ጀነት እንደሚገባ ልንገራችሁ። በዱንያ ላይ ወንጀል ይሰራ ስለነበር እውነት መጣ። እስካሁንም ማይክ አልተዘጋም። ሹፍ ወንጀል ይሰራ ነበር ዱንያ ላይ፣ መልካም የሚባል ነገር አልነበረው።

ምክንያቱም የጀሃነም ሰዎች ከጀሃነም ሲወጡ ቀጥታ ወደ ጀነት መግባት ሳይሆን ይታጠባሉ። ጀሃነም ውስጥ የነበረው ማንነታቸው ሙሉ በሙሉ አውልቀው እንዲያስቀምጡት ማለት ነው። ከነጡ በኋላ ነው ጀነት የሚገቡት። እና ወደ ጀነት መጥቶ ሲገባ ግራ ይጋባል ይባላል። ልክ ሲገባ መስታወት በመስታወት ሆነበት እና እንዲያው አላ ስብሃነሁ ወተዓላ ቃል የገባለት ነገር ይህ ሁላ ንብረትህ ነው ሲባል ግራ ተጋባና፣ ያ ረቢ ጀነት እኮ ባሮችህ ሞልተውታል፣ እንዴት አድርጌ ነው ጀነትን የምገባው ብለው ሲጠይቅ አላ ስብሃነሁ ወተዓላ ትልቅ ንብረት አሳየውና እንዲህ ያለ አስራ አንድ እጥፍ ተሰጥቶሃል ተባለ። ያ ንብረት ደግሞ የዚህን ዱንያ ንብረትን በአጠቃላይ ከዚያም በላይ የሆነ ነው። አላህ ስብሓነሁ ወተዓላ ጀነትን ከሚወርሱ ባሮቹ ያድርገን። ጀሃነምም ደግሞ ማስታወስ የለብንም እያልኩ አይደለሁም። ጀሃነምም መታወስ አለበት። ምክንያቱ ውስጥ ከተባለ።

ተመልከቱ ሙስሊም ማለት ይሄ ነው። በትናንትና ዕለት ለተቃጠለው መስጂድ እጅግ በጣም በሚያስገርም ሁኔታ ዛሬ የአካባቢው ሙስሊሞች ብሎኬት እያወረዱ ይገኛሉ። ይህም የሆነው መስጂዱን በተሻለና በአማረ በተለየ መልኩ በድጋሚ ለመገንባት ነው። አጥፊዎቹ እስኪገኙ ብለው ቁጭ አላሉም። እጅግ በሚያስገርም ሁኔታ መስጂዱን ለመገንባት የገቢ ማሰባሰብም አስጀምሯል። ብሎኬትም እያወረዱ ነው። መጀመሪያ በብሎኬት አልነበረም የተሰራው። አሁን ግን በብሎኬት ለመስራት ይኸው ርብርብ እየተደረገ ያደረገ ነው። አላሁ አክበር። ሙስሊም ማለት ይሄ ነው። ቪዲዮን ልጋብዛችሁ አካውንቴ ስለተመታ በደንብ አዳርሱት። ይህን የሙስሊሞችን ድንቅ ስራ ነው። ወላሂ አንተ ከመፈጠር ወደ ዱንያ ከመምጣት በፊት በእናትህ ማህፀን ውስጥ እያለ ተንከባክቦ ያኖረህ ጌታ፣ ወላሂ ምንጊዜ ቢሆን ያኖርሃል። በሰባት የልጆቿ ጀናዛ ላይ ተኝታ የምታለቅሰው ፋላስጣናዊ ዶክተር ኢና ሊላሂ ወኢና ኢለይሂ ራጂዑን። ወራሪዋና ጨፍጫፊዋ እስራኤል አማካኝነት አንድ ቤት ላይ በደረሰ ጥቃት የዶክተር አርነጃር ቤተሰቦች ሙሉ በሙሉ አልቀዋል። በሚያሳዝን ሁኔታ እነዚህ ልጆች እድሜያቸው ከአስር ዓመት በታች ነው። ሰባቱ በዚህ ጥቃት የሞቱ ሲሆን እናታቸውም ጀናዛቸው ላይ ተኝታ ስታለቅስ ነበር። ሁለቱ ከባድ ጉዳት ደርሶባቸው የተረፉ ሲሆን አንዱ የት እንደገባም አይታወቅም። ሌሎችን በማከም ሌሎችን በማስታመም የተጠመደችው ዶክተር አርነጃር ልጆች ናቸው። ሱብሃነላህ እጅግ በጣም ያሳዝናል። ይህ የብዙ ፋላስጣናዊ ቤተሰቦች ታሪክ ነው። አላህ ሱብሓነሁ ወተዓላ ከዚህ በደል ነፃ ያውጣቸው በበደለኞች ላይም ድልን ያቀናጃቸው። ሁላችሁም በደንብ ዱ አድርጉላቸው። ይህም ቪዲዮም ራሳችሁ ጋር እንዳታስቀሩ፣ ሁላችሁም ሁሉም ሰው ጋር ይህ ቪዲዮ እንዲደርስ ሼር አድርጉ። አሁን ልነግራችሁ የምፈልገው ነገር አንድ ነው። እርሱም ደግሞ ስለ አላህ ሱብሓነ ወተዓላ ብቻ ነው። እርሱም ምንድነው ካላችሁ በሀቅ የሚመለክ ጌታ አንድ ነው። እርሱም ማነው አላህ ብቻ ነው። እንጂ ስንቶቻችሁ ናችሁ እኔ ከዚህ በፊት ሌላ እምነት ውስጥ እንደነበርኩኝ የምታውቁ? ለዚህ ደግሞ አንድ እውነትን ልነግራችሁ ወዳለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? እውነትን ሁሉንም ተናገሩ አሉ። ሂዱና እውነትን ተናገሩ ስላሉ እኔም ደግሞ ለናንተ እውነትን ልነግራችሁ ወዳለሁ። ለዚህም ደግሞ ማለት ነው በሐቅ የሚመለክ ጌታ አንድ ነው። እርሱም አላህ ብቻ ነው። ቁሉ ወላሁ አላሁ ሰመድ፣ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ ይወልድም አይወለድም ሸሪክም የለውም ቢጤም የለውም ከምንም ፈላጊ አይደለም። ወላሂ ነው የምላችሁ። ለምን አላህ ሱብሓነሁ ወተዓላ አይታይም፣ የሚዳሰስ አይደለም፣ የሚታይ አይደለም። ግን ደግሞ ማለት ነው ሌሎቻችሁ የምታመልኩት የሚታይ ነው። አይተነዋል። ምን ብለነዋል? ኢየሱስን አይተነዋል። ኢየሱስ ጌታ ነው ትላላችሁ። ወላሂ ነው የምላችሁ። ወንድሞች የስሙ፣ እናቶች የስሙ፣ አንድ ነገር ልንገራችሁ። ኢየሱስ ጌታ አይደለም። ኢየሱስ ጌታ አይደለም። ኢየሱስ ጌታ ነው ትላላችሁ፣ ኢየሱስ ግን ጌታ አይደለም። እኔ ጌታ ነኝ ያለበትን ቦታ ከመጽሐፍ ቅዱስ ውስጥ ወደዚህ ችግር መጣችሁ መናገር ትችላላችሁ። ቦታው ክፍት ነው። ግን ደግሞ ማለት ነው ኢየሱስም ጌታ አለው ለራሱ ሉቃስ ወንጌል ምዕራፍ 6:12 ይናገራል። ኢየሱስም ከቀናት አንድ ቀን ወደ ተራራ ወጥቶ እግዚአብሔርን ሲለምን አደረ። እሱ ጌታ ከሆነ ማንን ነው የሚለምነው እርሱ ኢና ሊላ ወኢና ኢለይህ ራጅዑን። በትልቅ ትግልና እንግልት የተገነባው መስጅድ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጅድ ሙሉ ለሙሉ ተቃጥሏል። መስጅዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እዚህ ጋር እንደምትመለከቱት ማለት ነው ይህ መስጅድ አካባቢው ላይ ለእሳት አደጋ የሚያጋልጥ ምንም አይነት ምክንያቶች እንደሌሉ መረጃው ደርሶኛል። የአካባቢ ማህበረሰብ እንደተናገረው ማለት ነው። መስጅዱ በዚህ መልኩ ተቃጥሎ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢ ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመር፣ ምንም ማድረግ ባለመቻሉ በትልቅ እንግልት፣ ትግል፣ ልፋት የተገነባው መስጂድ ፊትለፊቱ ላይ ተቃጥሎ ሲወደም ሲያይ ምን ማድረግ ይቻላል? ይው በዚህ መልኩ እያለቀሱ ይገኛሉ። እንባችሁን ግን እናብሰዋለን። መስሪው ይገነባል። ይህንን መስሪ ያቃጠሉ ግለሰቦች ግን የህግ አካላት ህግ ፊት እንድታቀርቧቸው። ምክንያቱም መስሪው ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩልን እንላለን። በሽሩ ግን በአላህ ፍቃድ እንገነበዋለን። ኢንሻላህ ተዓላ ተላ ሰው አንናቅ። ሰውን ቫሊዩ እናድርግ። ሰው ከገንዘብ ይበልጣል። ሰው ትልቅ ነው። ሰው የከበረ ነው። በችግራችን ጊዜ ነው የምናያቸው ሰዎችን። ወደ አንቺ የሚመጡ ሰዎችን አክብረሽ። ለተመልካቾቻችን የምንለው ሰውን ቫሊዩ አድርግ። ሰው ከገንዘብ ይበልጣል። ሰው ከስልጣን ይበልጣል። ሰው ነው የሚደርስልንና ሰዎችን ቫሊዩ ማድረግ አለብን።

ተመራህ መልካሙን ነገር ለመናገር ተጠበቅ፣ ተበቃህ አንተን ቀኑን ሙሉ ጉዳት ምንም አይነት ጉዳት